አስደንጋጩ የኤርትራ ባህር ኃይል ጥቃት በየመን። የአፍሪካ ህብረት በእስራኤል ላይ ቁጣውን ገለጸ። ኤርትራ የህንድ ውቅያኖስን የሚንጥ ቀይ ባህርን የሚከፍል ምስራቅ አፍሪካን በአንድ እግሩ የሚያቆም ስህተት ሰርታለች። ይቺ በወደቀ ኢኮኖሚ ውስጥ ተዘፍቃ ያለችው ዙሪያዋን በሀያላኑ ጦር የተከበበችው በአንድ አምባገነናዊ ስርዓት ውስጥ እያለፈች ያለችው ኤርትራ በቀይ ባህር ቀጠና ላይ ፈጽሞ ያልታሰበ ጥቃት ፈጽማለች። የመን በቁጣ ተሞልታለች። ለመሆኑ ኤርትራ በቀይ ባህር ቀጠና የሰራችው ስህተት ምንድን ነው? የመኖች በዚ በዚህ ጉዳይ ላይ ምን አይነት ግብረ መልስ ሰጡ? ይሄን ነገር ኤርትራን ወደ አደገኛ ጦርነት ሊያመራ ይችላል የተባለው ስለምንድን ነው? በትንታኔያችን የምንመለከት ይሆናል። ውድ የተከበራችሁና የተወደዳችሁ የሁሉ ዴይሊ ቤተሰቦች እስከ ፕሮግራማችን ፍጻሜ አብራችሁን ቆዩያል በቅድሚያ ለቻናላችን አዲስ ከሆናችሁ እንደዚህ አይነት አዳዲስ ወቅታዊ ትኩስ መረጃዎች እንዲደርሶት ቻናላችንን ሰብስክራይብ፣ ቪዲዮውን ላይክ ማድረግ ቤተሰቡን ሊወዳጅ ያል። ወደ መረጃው እናሸጋግራችሁ። ኢሳያስ አስተዳደር ምንም በማያውቁት ንጹሃን የመናውያን ላይ የፈጸመው ጥቃት በኤርትራና በኢሳያስ አገዛዝ ላይ እጅግ አደገኛ ጦርነት ሊወልድ እንደሚችል ተነገረ። ኤርትራ በቀይ ባህር ቀጠና ላይ ያን ያክል ጠንካራ የሚባል የባህር ኃይል የላትም። ታዲያም በሚያስገርም ሁኔታ ይህን በቅጡ እንኳን ያልተገነባ የባህር ኃይሏን ተጠቅማ ጥቃት መፈጸሟ በራሷ ላይ መዘዝ አምጥቶባታል። ኤርትራ በቀጠናው ከሚገኙ ሀገራት ጋራ እየተነካካች በራሷ ላይ እሳት እየጫረች ነው። ይህ ድንበር ያለፈና ቀይ መስመር የጣሰ የኤርትራ ጥቃት የየመን አማጽያን በኤርትራ ላይ ፊታቸውን እንዲያዞሩ ሊያደርግ እንደሚችልም እየተገለጸ ይገኛል። ከየመን ጋር ቅልጥ ወዳለ ጦርነት የምትገባ ከሆነ ደግሞ ኢኮኖሚያዊ አቅሟን አዳክሞ የባህር ኃይሏን ሊያፈርስ እንደሚችልም የተነገረው ኤርትራ በየጊዜያቱ አዳዲስ አጀንዳዎችን በምስራቅ አፍሪካ ላይ የፈበረከች ቀጠናውን እያመሰች ትገኛለች። ባለፈው ጊዜያት ከሱዳን ጋር ፍጥጫ ውስጥ ገብታ በቀጠናው ላይ ከፍተኛ ውጥረት ነግሶ ነበር። አሁን በወጣው መረጃ መሰረት ደግሞ ሶስት የመናውያን በኤርትራ ባህር ኃይል መገደላቸውን የሀገሪቷ መንግስት ዘግቦታል። የየመን ዜና አገልግሎት ሳባ እንደዘገበው ከሆነ የኤርትራ ባህር ኃይል አባላት በየመናውያን አሳ ማስገሪያ ጀርባ ላይ በከፈቱት ተኩስ ግድያው ሊፈጸም ችሏል ተብሏል። በጀልባ ውስጥ 31 የመናውያን አሳ አስጋሪዎች እንደነበሩም የጠቀሰው ዘገባው በተከፈተባቸው ተኩስ ሁለቱ ወዲያውኑ ህይወታቸው ማለፉንም አስታውቀዋል። ሶስተኛው የመናዊ ደግሞ ቆስሎ ከፍተኛ ጉዳት ካጋጠመው በኋላ በተመሳሳይ ለሞት መዳረጉንም ዘገባው አስረድቷል። የየመን ግብርና ሚኒስቴር ባወጣው መግለጫ ግድያውን አጥብቆ እንደሚያውግዘው መግለጹንም ሳባ ዘግበዋል። እናም ከዚህ ቀይ መስመር ከጣሰው የየመን ጥቃት በኋላ የኤርትራ ባህር ሀይል በምን ሰዓት በየትኛው ጊዜ ምን አይነት ግብረ መልስ ሊሰጠው እንደሚችል ማሰብ ከባድ እንደሆነም የቀጠናው ተንታኞች እየተናገሩ ነው። ኤርትራ አሁን እየተጓዘች ባለችበት ሁኔታ የምትቀጥል ከሆነ ደግሞ ኢኮኖሚያዊ አቅሟን ሸብ አድርጎ የሚያስቀር ውሳኔ ሊወሰንባት እንደሚችልና ማዕቀቦች ሊጣሉባት እንደሚችልም እየተነገረ ይገኛል። በተለይ ደግሞ ኤርትራ በምስራቅ አፍሪካ ያላት እንቅስቃሴ መልካም እንዳልሆነ በተደጋጋሚ ጊዜ ሀያላኑ ያነሳሉ። ኤርትራ ግን ይህን ሀሳብ ፈጽሞም አትቀበለውም። ከዚህ ይልቅ በቀጠናው ላይ ትርምስ መፍጠሩን እንደ አማራጭ አድርጋ ወስደዋለች። በተለይ ደግሞ ከኢትዮጵያ ጋራ የከረረ ግጭት ውስጥ ገብታ ጦርነት እየደገሰች መሆኗም ይታወቃል። ኤርትራን በፈላጭ ቆራጭነት እየገዙ ነው የተባሉት ኢሳያስ አፈወርቂ አገዛዝ ላይ ከዚህ ቀደም በዲያስፖራው ተቃውሞዎች ቢሰሙም ካለፈው ዓመት ጀምሮ ግን መልኩን እየቀየረ በመንግስት ደጋፊዎችና በተቃዋሚዎች መካከል በሚፈጠሩ ግጭቶች ደመፍሰሶች እየታዩ ነው። በኤርትራ መንግስት እየተከተለ ባለው ፖሊሲ ምክንያት እንዲሁም በቀይ ባህር ላይ ከየመንና ከሌሎች ሀገራት ጋር በሚያደርገው ያልተገባ እንቅስቃሴ ምክንያት በስልጣን ላይ ረዘም ላለ ጊዜ የቆዩ አምባገነን መሪዎች የመጨረሻው እጣ ፋንታ መፈንቀለ መንግስት መሆኑም የሚታወቅ ነው። በተለይም ከምራባውያኑ ሀገራት ጋር ሆድና ጀርባ የሆነ መንግስት እንዲሁም ለአጭር ጊዜ ፍላጎት የበርካታ የውጭ ኃይሎች ፖለቲካዊ ፍላጎት ለማሳካት የሚጥር መንግስት መጨረሻው ተጠልፎ መውደቅ መሆኑም ቡድን ነው። ኤርትራ ከኢትዮጵያ ተነጥላ እንደ ሀገር ከቆመች ሁለት አስርት ዓመታት ተቆጥረዋል። ሀገሪቱ በእነዚህ ዓመታት ብዙ ውጣ ውረድ ውስጥ አልፋለች። ከኢትዮጵያ ተነጥላ እንደ ሀገር በቆመች ማግስት የነበሩት ህልሞችና ውጥኖች ዛሬ እንደ ጉም ተነዋል። ዛሬ ኤርትራ ለኤርትራውያን የምድር ላይ ሲኦል ሆናለች። ዜጎቿ በባህር በየብስና በአየር ጥለዋት እየኮበለሉ ነው በነጻው አውጭነት አመራር ስኬታቸው በነጻነት ማግስት ከአምላክ በታች ፈጽሞ መሪ ተደርገው ይታዩ የነበሩ ፕሬዚዳንት ኢሳያስ አፈወርቂ በስተመጨረሻ ሁሉን ነገር እንዳይሆን እንዳይሆን አድርገውታል። በተለይ ከኢትዮጵያ ጋር የገቡት የድንበር ይገባኛል ጦርነት ኤርትራን በኢትዮጵያ ኢኮኖሚ ለመገንባት የነበረውን የጥገኝነት ራዕይ ሙሉ በሙሉ አክሽፎታል። እነዚህና ሌሎች ፖለቲካዊና ኢኮኖሚያዊ ምክንያቶች ቀጣዩን የኤርትራን መጪውን ዘመን እድል አደጋ ውስጥ ከተውታል። ዛሬ በኤርትራ ምን እየተከናወነ እንዳለ አፍን ሞልቶ መናገር የሚችል ሀገርና ድርጅት ወይንም ተቋም የለም። በአስመራ ተቀማጭነታቸው የሆነ የውጭ አምባሳደሮች ልዩ ፍቃድ ካላገኙ በስተቀር ከአስመራ 25 ኪሎ ሜትር ርቀው የሚጓዙበት እድል የለም። ኤርትራ ዝግ በመሆኗ በርካቶች የምስራቅ አፍሪካዋ ሰሜን ኮሪያ እያሏት ይጠሯታል። በአጠቃላይ በኤርትራ ያሉ ፈተናዎች እየገዘፉና እየተባባሱ መጥተዋል። ከኢትዮ ኤርትራ ጦርነት ማብቂያ ማግስት ኤርትራን የገጠመው ፈተና ዜጎቿ በገፍ ሀገሪቷን ጥለው የመሰደዳቸው ጉዳይ ነው። ለዚህ የገብ ስደት የሚጠቀሱ በርካታ ምክንያቶች አሉ። ከነዚህ ምክንያቶች መካከል አንደኛው እስከ ዛሬ ድረስ በስራ ላይ ያለው የግዳጅ ወታደራዊ አገልግሎት ነው። በኤርትራ የሚገኝ አንድ ወጣት እድሜው ለአቅመ አዳም ከደረሰና ከሀምሳ በታች መሆኑ ከተረጋገጠ ወታደራዊ ስልጠና መውሰዱ፣ እንዲሁም ደግሞ ለተወሰኑ አመታት ነጻ የጉልበትና የእውቀት አገልግሎት መስጠት ብሔራዊ ግዴታ ሆኖ በህግ ተደንግጓል። ይህ ህግ በመላው ሀገሪቱ እንዲተገበር የተወሰነው እንደ አውሮፓውያን አቆጣጠር ከ1995 ጀምሮ ነው። ፕሬዚዳንት ኢሳያስ ይህን ህግ ተግባራዊ ሲያደርጉ ለብሔራዊ አንድነት፣ ሀገር ፍቅር ያለው ትውልድን ለመገንባት፣ በዲሲፕሊን የተሞላ የስራ ኃይልን በሀገር አቀፍ ደረጃ ለመገንባት መሆኑን ተናግረዋል። በማዕቀብ ውስጥ ያለው የኤርትራ መንግስት በአሁኑ ሰዓት ዋነኛ ገቢ እንደሆነ የሚታሰበው በወታደራዊ ቤዝነት ለአካባቢው አረብ ሀገራት ያከራያቸው የጦር ስፍራዎች፣ እንዲሁም ደግሞ ቢሻ የወርቅ ማዕድንና መልካም ተስፋ እየታየበት ያለው የአፈር ዙሪያ የፖታሽ ማዕድን ነው። ይህ ገቢ ቢሆንም ሀገራዊ ፋይዳው በግልጽ አይታወቅም። ኤርትራ ብዙም በተፈጥሮ ሀብቶች ያልታደለች ሀገር ትሆን እንጂ የቀይ ባህር ዳርቻ የቱሪስት መዳረሻዎቿ ቢለሙ፣ የድህላቅ ደሴቶች ለመዝናኛነት ማለኗዊ ቢፈስባቸው፣ የቀይ ባህር የጨው ሀብት በኢንዱስትሪ ቢቀነባበር፣ የዚያው የቀይ ባህር የአሳ ሀብት በዘመናዊ መልክ ጥቅም ላይ ቢውል ለሀገሬው ዜጋ በቂ ሀብት መሆን ይችላል። ይህ ብቻም ሳይሆን በአፈር ዝቅተኛ ቦታ ያለው የፖታሽና የሌሎች ማዕድናት ሀብትም ከፍተኛ እንደሆነ ይታመናል። ሆኖም እስከ ዛሬ የጠፋው ጊዜ ከዚህን በኋላ እነዚህን ሀብቶች የማልማቱ አቅም ሩቅ እያደረገው ሄደዋል። ሀገሪቱም ወደ ለየለት የእርስ በርስ ጦርነት የምትገባበት አጋጣሚ እንዲሁም የፕሬዝዳንት ኢሳያስ መንግስትም ቢሆን በወታደራዊ መፈንቅለ መንግስት የሚወድቅበት እድል ሰፊ መሆኑም ይነገራል። ኤርትራ ከሀያ ሶስት ዓመት በፊት ነጻ ፕሬስን አግዳለች፣ አዘጋጆቹንና ጋዜጠኞችን በእስር እያማቀቀች ትገኛለች። በመቶ ሺዎች የሚቆጠሩ ወጣቶችም አስገዳጅ የሆነውን ወታደራዊ አገልግሎትን ለመሸሽ ህይወታቸውን አደጋ ላይ በሚጥል መልኩ ባህርን አቋርጠው ተሰደዋል። በርካቶችንም ባህር በልቷቸዋል። በሌላ በኩል ደግሞ የአፍሪካ ህብረት ፍልስጤማውያንን ወደ አፍሪካ ለማፈናቀል በሚደረገው ጥረት ደስተኛ እንደማይሆን አስታውቋል። የአፍሪካ ህብረት ፍልስጤማውያንን ወደ አፍሪካ ለማባረር በሚደረገው ሙከራ ደስተኛ ሊሆን አይችልም ሲሉ የአንጎላ የውጭ ጉዳይ ሚኒስቴር ቴቲ አንቶኒዮ ተናግረዋል። በእርግጠኝነት የሁለቱ መንግስታት መፍትሄ ሁለቱ መንግስታት ጎን ለጎንና የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔዎችን እንጠብቃለን ሲል አንቶኒዮ ከአውሮፓ ህብረት የውጭ ጉዳይ ፖሊሲ ካጃ ካላስ ጋራ በጋራ በሰጡት ጋዜጣዊ መግለጫ ተናግረዋል እኛ ለክልሉ ቅርብነን እናም ቢያንስ አምቢያንስ ለእነዚህ ሰዎች ስቃይ ግዴለሽ አይደለንም ብለዋል አንቶኒዮ የአፍሪካ ህብረት መርህ ሁልጊዜ ግጭት በሚፈጠርበት ቦታ ሁሉና ለፍልስጤም ህዝብ ጎን ይቆማል ብለዋል የአፍሪካ ህብረት ለጉባኤው ብቸኛ ቋሚ ተጋባዥ የፍልስጤን ባለስልጣናት ሊቀመንበር መሆኑን ገልጸው ለህብረቱ የፍላጎት ጥያቄ ትልቅ ጉዳይ ነው ብለዋል። ከላስ በበኩሏ በአፍሪካ የሳህል ክልል ያለው ሁኔታ የአውሮፓ ህብረትን በጣም ያሳስበዋል በማለት ህብረቱ በአዲስ የሳህል ስትራቴጂ ላይ እንደሚወያይም ተናግራለች። ከላስ በተጨማሪም በየቦታው ውጊያ ያለና የተሳሳቱ መረጃዎች ሩሲያ በተለይም በአፍሪካ ውስጥ ከምትጠቀምባቸው መሳሪያዎች ውስጥ አንዱ ነው በማለት ገልጻለች። አክላም የተሳሳቱ መረጃዎችና የውጭ መጥፎ ተጽዕኖችን ሁል ጊዜ መዋጋት አለብንም ብላለች። ውድ የተከበራችሁ የሁሉ ዴይሊ ቤተሰቦች፣ የዛሬው ዝግጅታችን ይሄን ይመስል ነበር። ባረስናችሁ መረጃ እንደ እንደተደስታችሁበት ና ስለዚህ አስደንጋጩ የኤርትራ ባህር ሀይል ጥቃት በየመን፣ የአፍሪካ ህብረት በእስራኤል ላይ ቁጣውን መግለጹን በቂ መረጃ እንዳገኛችሁበት እናምናለን። የዛሬውን አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ደግሞ እናንተን ይጠቅማሉ ብለን ያሰብናቸው መረጃዎች ይዘን እንቀርባለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ የደውል ምልክቱ መጫኑን እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ።